ምንም አይነት ሞራል ግራውንድ የለም። እገሌ ጋር ልደራደርም፣ ምናልባት አብይ ጋር ልደራደርም የማለት ትክክለኛ ቁመናም፣ ትክክለኛ ምክንያትም የሚኖረው የትግራይ ህዝብና የትግራይ መንግስት ብቻ ነው። እስከሚገባኝ ድረስ አብይ ከሚመራው መንግስት ጋር መቀመጥ በምንም መልኩ ለምንም አላማ በድርድር መቀመጥ ነውር ከነውር በላይ ነውር ነው ተብሎ ነው መወሰድ ያለበት። ይህ ማለት እስቲ አስቡት፣ እንዴት አንድ ሰው የዘር ፍጅት ፈጽሞብኛል፣ ከፋፋይ ነው፣ ለሀገር ያሰጋል፣ ሊገለኝ ሞክሯል፣ የእህቴን አግቶብኛል ከሚል ክስና ውንጀላ እስከ አማካሪነትና የቅርበ የቅርብ ወዳጅነት ሊደርስ ይችላል። ይህ ሀሳብ ብቻ አይደለም የጌታቸው ረዳ የእውነተኛ ታሪክ እንጂ። ጌታቸው ረዳ በትላንትና እለት በአልጀዚራ ፊት ለፊት በተሰኘ ፕሮግራም ላይ ቀርቦ ስለ ትግራይ ጦርነት፣ ስለ አብይ አህመድ እንዲሁም ስላለበት ጫናና አላማ ለማብራራት ከመዲ ሀሰን ጋር ቀርቦ ነበረ። ይህንን ለማብራራት እንሞክራለን። እስከዛ ድረስ ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት እያደረጋችሁ ተከታተሉጀመሪያከስንት ጌታቸው ንግግሩን የጀመረው ስለ ጠቅላይ ሚኒስትር አብይ የነበረውን አስተያየት ቀይሮ ይሆን እንደሆን በሚል ነበረ።

ታዲያ ፕሪቶሪያን ሳያጠቅሱ የሚያልፉት ጌታቸው በር የከፈተው ይህ ስምምነት ነበረ። የትግራይ ህዝብ ሰቆቃና የጥይት ድምፅ የማይሰባበት እድል ነበረ፣ እሱን ተጠቀምኩትኝ። ያኔ ነው ከፌዴራል መንግስቱ ጋር በቅርበት ለመስራት እድሉን ያገኘትኝ ሲሉ መልሰዋል። የትግራይ ህዝብ ሳኒታይዘር እያለ ያሞገሰው ጌታቸው አብይን አምባገነን ከፋፋይ ማለቱ የጦርነት ትኩሳት ውስጥ ሆነ ያለው እንጂ አሁን የሚያምንበት ጉዳይ እንዳልሆነ ተናግሯል። ታዲያ ከፓርቲው እስኪባረር ድረስ የ231 ሰዎችን ስም ይዞ በህዋት እስኪባረር ጠብቆ መናገሩ የፕሮግራሙ አንድ ግርምት ጥያቄ ነበር። የቀድሞ ጓዶቹና የፓርቲ አባሎቹን በህገ ወጥ የሰዎች ዝውውርና የመሳሪያ ዝውውር ላይ ተሳታፊ ናቸው። እኔ ብቸኛው ኃጢአቴ፣ እያየው ዝም ማለቴ ነው። ይህንን ያደረግኩት ለፓርቲው አንድነት ነው ሲል ጌታቸው ከመህዲ ሀሰን ጋር በነበረው ቃለመጠይቅ ላይ አብራርቷል። ታዲያ ህዝብን ቀስቀሰ ውጤቱ ዜሮ ለሆነ ጦርነት ማግደካል በፕሪቶሪያ ውስጥ ቢሆን ምንስ አሳክተካል ያረ እንደውም በሺዎች የሚቆጠሩ ሰዎች እስካሁን መቼ የተመለሱና ታዲያ ለዚህ ማስተባበክ ምንድን ነው የሚል ጥያቄ ከመዲህ ሀሰን ቀርበውለት ነበር። እየሰራው ያለሁት ለትግራይ ህዝብ ጥቅምና ጥቅም ብቻ ነው። አው ከመጀመሪያው በኔና ባመራሮቼ ድክመት አስከፊ ውድመት አድርሰናል። ይህንን እስከ መቃብር ድረስ የሚከተለኝ ጸጸት ይሆናል። ነገር ግን አሁን ላይ ማስተካከል የምችለውን ነገር ለማስተካከል እየሞከርኩ ነው። ያንን ስተት ላለመድገም እየጣርኩኝ ነው ሲል ጌታቸው አስተባብሏል። ታዲያ ቢሆንስ ጌታቸው በሁለቱ የጊዜው አስተዳደር ዘመን ይህንን ለምን አልሰራም? ያኔ ሲያሳየው ያፈጻጽም ድክመት እርሱ ውስጥ ተጠያቂ አያደርጎም ወይ የሚለውንም ለመመለስ ሞክረው ነበር ጌታቸው እየሰራው ያለሁት እና ያኔ ልሰራ ያልቻልኩት ከትግራይ ህዝብ ጥቅም የማይካተቱ ስምምነቱ ጆሮ ዳባ ያሉ እንዲሁም በተቃራኒው ፀረ ፕሪቶሪያ የሆኑ ኋላ ቀር ቡድኖች የራሳቸውን ስልጣንና ጥቅም ለማካበት ሲሉ ስምምነቱን እንዳይፈጸም እንቅፋት ሆነውብኛል ሲሉ መግለጹም ተናግሯል። ታዲያ ታዲያ በትግራይ ፒስ ፎርስ ወይም በትግራይ የሰላም ኃይል ተብሎ በሚጠራው ቡድን አመራሮች እና ጄኔራሎች በእነዚህ በኋላ ቀር ቡድን ላይ ለመታገል መነሳታቸው ራሱ ተስፋ ሰጪ እንደሆነ ጌታቸው ረዳ በንግግሩ ያመላከተው ነገር ነበር። እርሱም በተቻለው አቅም ጦርነትን ዳግም በትግራይ ለማስቀረት እስካለው ይንጠራለሁ ቢልም፣ ትግራይ ዳግም የጦርነት አፋፍ ላይ መሆኗ የማይካድ ሀቅ ነው። ለፌዴራሉ እየሰጠው ያለውትን ሀሳቤን እንጂ ፖሊሲ አይደለም እያለ በተደጋጋሚ የተናገረው ጌታቸው፣ ይህም ቢሆን እዛ ለመኖሩ የትግራይን ጥቅም ለማስከበር ብቻ ነው ብሏል። ታዲያ አብይ አህመድ ራሱን ንጉስ ነኝ ብሎ እንደሚያምን ነግሮካል ወይ ተብሎ ለተጠየቀው ጥያቄ ለምን ይነግረኛል፣ በፓርላማ ያወራው ነገር አይደለም ወይ ሲል ቀልድ መሰል ሀሳቡን ሰንዝሯል። ታዲያ አብይ አህመድ ከኤርትራ ጋር ጦርነት ከከፈተ የኖቤል ሽልማት መመለስ አለበት ወይ በሚለው በሚለው ጥያቄ ላይ እርሱ የራሱ ጉዳይ ነው። ነገር ግን እኔ እስከማስበው ወደ ጦርነት እንደማይገቡ ነው። በመንግስት ወጪ ከአፋር እስከ ቡሬ የተሰራው አስፓልት በእርግጠኝነት ለጦርነት ሳይሆን ለሌላ ነገር እንደሚሆን፣ አብይና ኢሳያስ በእርግጠኝነት በልባቸው ሌላ አማራጭ መንገድ እንደሚኖራቸው እርግጠኛ ነኝ ሲል በሁለቱም ሀገራት መካከል ይቀሰቀሳል ተብሎ ለተሰጋው ጦርነት ማስተባበያ መሰል ሐሳቡን ሰንዝሯል። በትግራይ ለተፈጸሙ ወንጀሎች እንዲሁም ለተደፈሩ ሴቶች እና ለማንኛውም ኢሰብአዊ ድርጊቶች በእርግጠኝነት በዓለም አቀፍ የተቋቋሙ አጣሪ ኮሚቴዎች ሁሉንም ነገር ያጣራሉ፣ ያኔ የእውነታው ግልጽ ይሆናል ያሉትን ጌታቸው ያ እርሱ ስላቋቋመው የስምረት ፓርቲ ሀሳቡን ሰጥቷል። የተቋቋመው ፍጹማዊ ያምባገነንነታቸውን ለመገርሰስ እንደ ምርጫ ተደርጎ የታሰበ ነው ሲል ጌታቸው ረዳ ተናግሯል። ወደ ሀምሳ ደቂቃ በሚጠጋው ክርክራቸው ላይ ጌታቸው ከማን ወገን እንደሆኑ ለመለየት እስከሚያስቸግር ድረስ በሁለት ሀሳቦች መካከል እየረገጡ ይታያሉ። ያም ይሁን ያ በተቻለ አቅም ስላመኑበት ዓላማ ስለተፈጸሙ ወንጀሎች ራሳቸውን እያጠቃለሉ ሲያወሩ ተስተውለዋል። ጌታቸው ይህንን ቃለ መጠይቅ ማድረጉ ሊያስመሰግን የሚገባ ነገር ነው። በእውነት ተስፋ ሰጪ የሆኑ ነገሮች ይታያሉ። በሃምሳ ዓመት የፖለቲካ ጉዟቸው ህወሀት የሚገዳደረውም አንድም አካል አልነበርም። ያው ጌታቸው ራሱ የህወሀት ፍሬ መሆኑ ቢታወቅ ታዲያ ሌላ እይታና አማራጭ ይዞ መምጣቱ ራሱ አንድ ጠንካራ ጎኑ እንደሆነ ተደርጎ ሊቆጠር ይችላል። የትግራይ ህዝብ ፕሪቶሪያን ከፈጸምኩለትኝ ከፖለቲካ ከፖለቲካው ወጥቼ ወደ መጽሐፍ መጽሐፍ ወይም ደግሞ ወደ ሌላ ስራ ውስጥ ገባሉ ያሉትኝ ጌታቸው ምናልባት የሰሩትኝን ስህተት ከትግራይ ህዝብ ጋር ለመታረቅ ከልብ ይጠቀሙበታል፣ ወይስ ደግሞ ፖለቲካዊ ሞታቸውን ለአንድና ለመጨረሻ ጊዜ ይሞታሉ የሚለው ወደፊት የምናየው ነገር ይሆናል።